ናይንቲ ላይ ያለው እያወጣሉ ነው። እሺ፣ አንተ ቻፕተር ፎር ላይ ያለው ቡክ ፎር ላይ ነው። ቡክ ፎር ቻፕተር ቡክ ፎር ላይ ነው ያለው እና ኤግዛክት ቦታዋን ፒን ፖይንት ማድረግ እችላለሁ ችግር የለውም። ቻፕተር ስንት ነው? ቡክ ፎር ቻፕተር ፎርቲ ነው። ሱፐርስክሪፕቱን ጽሑፍ ሱፐርስክሪፕት አለ

አሁን እዚህ ጋር እየተናገረ ያለው እውነት ማለት እውነተኛ ስጋ እዚህኛው ክፍለ ዘመን ቆይ፣ እውነተኛ ስጋ አይደለም እያለ ነው ወይም ደግሞ የእሱ ስጋ እንደዛ ሳው፣ ምሳሌ ነው ምሳሌ ነው እያለ ነው ነው ነው ፊገሩ፣ ፊገር ፊገር አድርጎ ምሳሌ ነው እያለ ነው። አንዴ ስማት፣ አሁን ተርቱሊያን እየተናገረ ያለው ለማርሲዮናይትስ ነው ማለት ክርስቶስ ራሱ ፋንተም የሆነ ሰውነት ነው የያዘው ወይም ደግሞ ታንጀብል አይደለም፣ እውነተኛ አይደለም ስጋው የሚል ሀሳብ ነው የሚያምኑት። አደለ ለእነሱ ነው ምላሽ እየሰጠ ያለው። አይደል? ትክክል ነው። ስለዚህ እሱ ደግሞ እንደ የማይጨበጥ አዎ፣ ረቂቅ ለሆነ ነገር ፊዚካሊ ሆኖ ነው ባላላቸው ነበረ ለዚህ ስጋ ላይ ነው ብሎ ህብስቱ ለሚሰጣቸው ምን የሆነ ስጋ አለው ትሩ ቦዲ ወይም ደግሞ ትክክለኛ ስጋ ስለያዘ ነው ብሎ እያብራራ ነው። ይሳ አይደለም አይደል፣ ትሩ አላለም። አሁን እዚህ ጋር እያብራራ ያለው ፊገር ነው እያለ ያብራራ አይደል። ትክክለኛ ነው እያለ እያብራራ ነው። ግን ሪል የሆነው ስጋ ጌታ ጋር አለ። እዚህ ጋር ያለው ፊገር ነው ያላ። እዚህ ጋር ያለው ፊገር ነው አላለም እኮ ትክክለኛ። ይሄ እኮ የጌታ ስጋ ነው እያወራን ነው። ትክክል ፊገር አድርጎ ለመለስ አትልም። አንዴ አንዴ ቆይ አንዴ፣ ህብስቱን አንስቶ ይህ ስጋዬ ነው ዚስ ኢዝ ማይ ቦዲ ብሎ የተናገረውን ያነሳና አይደል? ዚስ ኢዝ ማይ ቦዲ ያለው ትክክለኛ ስጋ ሳይዝ ቦዲ ብሎ አላነሳውም ማለት አልተናገረም። የያዘው ፊገር እያለ ያለው ህብስቱ ፊዚካል ነገር ነው። ፋንተም አይደለም። ስጋው ማለት ይህ ህብስቱ ፋንተም አይደለም። የክርስቶስ ስጋ ፋንተም ቢሆን ኖሮ ቢሆን ኖሮ ፊዚካል የሆነ ነው ጌታ ፋንተም አይደለም ነው እያላለሁ ብራዘር፣ ጌታ ፋንተም አይደለም ነው ዋናው። ትክክል የተርቱሊያን ሀሳብ የክርስቶስ ስጋ ፋንተም ቢሆን ኖሮ ነው ፋንተም የሆነ ፊዚካል በሆነ ወይም ደግሞ ህብስት ህብስቱ ማለት ነው፣ ፊገር ኦፍ ቦዲ እያለው ያለው የህብስቱ ምሳሌ አድርጎ ያነሳው። ህብስት ፋንተም አይሆንም ነበር ወይም ደግሞ ፋንተም ይሆን ነበረ ነው፣ ለፊዚካል ለሆነ ነገር ኦኬ፣ ለሚጨበጥ ፋንተም ላልሆነ ነገር፣ ፋንተም ያልሆነ ነገር ትክክል ነው። በቃ ስለዚህ እዚህ ጋር በል እንዳትረሳው እሺ። እዚህ ጋር ፋንተም ነው? ፋንተም አይደለም? አሁን ያው አንድ ሮን እንዳትረሳው፣ እሺ። አረሳው ለምዶ ምረሳው። ፋንተም ነው ብለው ለሚያምኑ ሰዎች እየመለሰ ነው። ፋንተም ከሆነ ፋንተም የሆነ ነገር ነው የሚጠቀሙ፣ ግን የክርስቶስ ስጋ ፋንተም አይደለም፣ ወይም ደግሞ ረቂቅ አይደለም፣ የማይጨበጥ አይደለም። ኦኬ በዚህ ያውድ ነው የተጻፉት በሙሉ ማለት። ስለዚህ እውነተኛ እውነተኛ አይደለም ሚሌት ጋር ያለው ነው ስጋው አይደለም። ሰከንድ ሴንቸሪ ላይ ባጠቃላይ፣ ለምሳሌ ኢግናሽየስ፣ አንደገና ኢግናሽየስ ለምሳሌ ሰቲስት ላይ የጻፈው ሌሎቹ ጌታ ፋንተም ነው ለሚሉ ምላሽ ተሰጣለ። ስጋው አይደለም ያለበት እሱ ጋር ነው። ሻሽን ገብቷቸዋል። ስጋው አይደለም ያለው የቱጋ ነው? አሁን ፊገር ነው ብሏል ያልኩኝ እኔ ፊገር ያለ ያልኩህ እኔ ፊገር ነው ስጋው አይደለም፣ ስጋው አይደለም ብለዋል። አይደለም ሲምቦል ብቻ ነው ብለዋል ብለህ ነበረ ጋ ነው ሲምቦል ብቻ ነው ያለው። በቃ ሊትራል ነው የሚላምጣልኝ ከዚህ ውስጥ እሺ በቃ ችግር የለው ምንም። ለምን ብንጣለ ነው ሊትራሊ የሚል አምጣልኝ ከዚህ ጽሑፍ ውስጥ ወይም ደግሞ የአንድ አባት። ሊትራሊ ማለት እንደዛ ቃል በቃል መጻፍ አይጠበቅበትም፣ ግን እንደዛ የሚመስሉ ነገሮች ቆይ ላሳየህ። አንድ አንድ ጽሁፍ ላሳይ፣ አንድ ላሳይ፣ ቆይ ሲጀመር ተርቱሊያን ማወቅ ያለብህ የቤተ ክርስቲያን ቅዱስ አባትም አይደለም። አንድ መጀመሪያ ማወቅ ያለብህ ማለት ነው። ኦኬ፣ ትምህርታችን በተርቱሊያና አልመሰረትም። ምክንያቱ እሱ ራሱ ማን ሄሬሲ መጨረሻ ላይ አለበት ተብሎ ስለሚታመን ማለት ነው። አንድ ሲቀጥል፣ ግን እሱ ራሱ ማለት ስሩ ቦዲው እና ፍለሹ ፍለሹ አለ ቦዲና ብለዱ አይደለም ብሎ አልተናገረም። ሲምቦል ማለት ህብስት ፊዚካል የሆነ ህብስት የተጠቀመው ፊዚካል ቦዲ ስላለው ነው፣ ፋንተም ስላልሆነ ነው ብሎ በሚያስረዳበት ክፍል ሄደ፣ ሲምቦል ብቻ ነው ብሎ ተናግሯል። ማለት ይሄ በጣም ሼም ነው፣ እውነት ለመናገር ይ ችግር የለም። ዋናው ፖይንት ነው ዳ ዘ ሰውል ላይክዋይዝ እያለ ስለሚቀጥል ማለት ነው። አሁን እዚህ ጋር ስጋችን የክርስቶስ ስጋና ደም ይመገባል ይላል አይደል? ይላል አይደል? እውነት ነው ይናገራል። አሁን የጌታ ስጋና ደም ያለው በደንብ ይላል። 100% እቀበለዋለሁ ህብስቱንና ወይኑና የጌታ ስጋና ደምን ይመገባል አለ። ቆዩ፣ ስጋና ደም ያለው ምንድን ነው? ተቀበለዋለው እኮ ነው። ለምን ተብስጠው ትቀበላላ? ትቀበልም አይደለም። ምን የጌታ ስጋና ደም ቅዱስ ቁርባኑ ነው እኮ ነው። ቃሉ ራሱ ቁርባን አይደለም? ቅድም ስጋና ደም አይደለም። ኦኬ፣ ሲምቦል ብቻ ነው ብሏል። ብለሃል ነበር እንዴ? ያን ያኔ ይኸው ሥጋ እና ደም አይምሮ ያለው ሰው ስለሚሰማ ሰላም ድር አላልኩም አለ። እንደዚህ አይነት ውርደት በዘራችሁ አይድረስ፣ እውነት ለመናገር ሲምቦል ብቻ ነው ስጋና ደም ብለው አያምኑም። ማን ተርቱሊያን። ምክንያቱ ይኸው፣ በቃ እዚህ ጋር ስጋ እና ደም አይደለም ሲምቦል ነው አለ። በቃ ፊገር ነው ፊገር ነው አለ። አክቹአሊ ሲምቦል አይደለም የሚለው ፊገር ነው ያለው። ፊገር ያለበት ምክንያት ምንድን ነው? ያ ፋንተም አይደለም ነው ለፋንተም ለሆነ ነገር ፋንተም ነው ምሳሌ ወይም ደግሞ አሁን ምሳሌ ይገርበት ምክንያቱም ለምን በቃ የሚጨበጥ የሚዳሰስ አይሆንም ነበረ? የክርስቶስን ፋንተም ቢሆን ኖሮ ነው እያለ ያለው የክርስቶስ ስጋው ፋንተም ቢሆን ኖሮ ቅዱስ ቁርባን የምንቀበልበት ህብስትና ወይንም ፋንተም በሆነ ነበር። የሚል ኮንሴፕት ነው እንጂ ስጋና ደሞ አይደለም የሚል ጭራሽ አይደለም። ስጋና ደሙ እንመገባለን ይላል። አዎ ይላል። ሙሉ ለሙሉ ይቀበለዋል። እኔ ከእንደዚህ አይነት ህሊና ማጣት እግዚአብሔር አምላክ ይሰውራችሁ። እግዚአብሔር አምላክ አእምሯችሁን ይመልስላችሁ ነው የሚባለው። ስለዚህ ይበቃናል፣ አይ ቲንክ ለዛሬ ወንድሞች አካም አካም አካም አካም ያህዴ ለእናቤት መግባቴ ነው ሞ